ውስጥ የምትገቢ ሰው አይደለሽም። አንተ ደግሞ ወጥሃል ረ በቃ እንደ መቅረት ነው ያለብህ። እነግርሃለሁ ስታስፈልገኝ ልጅህን ማየት ይኖርብህ ትገኛለህ። ከዛ ውጪ አታስፈልገኝም። እናመሰግናለን። አልጨረስንም ኮሩታ አብርሃም ነገሮች ይስተካከላሉ። ጊዜ ነው። እንደገና ደግሞ ቤተሰብ። ምን አይነት ጉድ ነው። እቺ ልጅ ግን ጤነኛ ናት? ጤነኛ አትመስለኝም፣ እውነት ለመናገር በሰው ህይወት ላይ ሙጭጭ ማለት አይደብርሽም? አንቺ ምን ቤትንሽ፣ ምን አገባሽ? ስለሰው ምን አገባሽ? የራስሽን ህይወት አትኖርም። እንግዲህ አብርሽና ሩታ እንግዲህ ሰሞኑ ደና ደና ቪዲዮ እየሰሩልን ነው ያሉ ማለት ነው። ሩታም በአብርሽ ቤት እየመጣች ነበረች። አብርሽም እንግዲህ በሩታ ቤት እየመጣ ነበረ። ሁለቱም ተገናኝቶ እያወሩ ነው። እንግዲህ ሁለቱ ለምን ተገናኙ? ለምን አወሩ? አሁን አብርሽ ወደ ራሱ ህይወት ሊመለስ ይችላል ብላ ነው በዚህ ልክ ዛሬ ውጭጭ ብላ እየመጣች። እኔ ገረመኝ። ይሄ ነው ለምንድን ነው አብርሽና ሩታ እየተነጋገሩ ብላን የመጣችው ገባችሁ? ሩታ ደግሞ ሄርሜላን ማየት አትፈልግም፣ ማየት አትፈልግም። ከዚህ ቪዲዮ መረዳት ትችላላችሁ። ምን አገባት? ምን አገባት? አንቺ አንቺ ምን ቤት ነሽ? እንዲህ ጭጋሬ የለት እንዳደረገችኝ አላቅም። ብቻ እውነት እኔ እንዴት እንዳስጠላችኝ አይኗ ማየት አልፈልግም። ሩታ ደግሞ ነይ ስትባይ ለምንድ ነው የምትሄጂ? አንቺ ምን ቤት ነሽ? የሰውን ቻናል የምታሳድግ በእራትሽ ነኝ ሶስት አራት ነይ፣ በራስ ቻናል ማለት ነው። የሰውን ቻናል አታሳድግ። ምን ቦጠሽ ራስሽን ዝቅ አታደርግ። ሩታይ፣ ራስሽን አስከብሪ። ማንኛውም ሰው ነይ ስልሽ እንዳትይ። እኔ እንዴት እንደምናደድ ብቻ አላቅም። ቤተሰብ ማለት ነው እና ጮገረ ይርር ነው ያለኝ። ለምን እንደሆነ አላቅም። ሰላም ሰላም። ጤኔ ስጥልኝ። እሁድና ይተከበራችሁ። የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው የእኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የእኔ ውድ ቤተሰቦች ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላ ማለት እፈልጋለሁ። የእኔ ውዶች ማለት ነው እንግዲህ ዛሬ ሩታ በሔርሜላ ቤት መጥታለች። እውነት ለመናገር እኔ ይች ልጅ ግን ጤነኛ አትመስለኝም፣ እውነት ለመናገር እቺ የሜዳ ሀያ ናት እንጂ በስሟ መጥራት አልፈልግም። እውነት ለመናገር ሰው እኮ በቃ አንዴ ከህይወቴ ውጪ ይባላል። ሰው እኮ ሰው ምን ይለኛል ብሎ ሰው ይወጣል። እቺ ደግሞ በሰው ህይወት ላይ ሙጭጭ። በእኔ በቃ በእኔ አይምሮ ነው እናንተ መማራት ያለባቸው ነው ብቻ እኔ ቀራት ማለት ነው። እና ብቻ አይደብርሽም እንደ አንቺ ሴትዮው? ሁሉም ነገር እኮ ልክ አለው በጣም ያስጠላችን። እውነት ለመናገር ማለት ነው። እና ፈጣሪ ትግስቱ ስጠን ብቻ እኔ እንጃ፣ ይሄ ጊዜ መቼ ነው የሚያበቀው? ቤተሰብ እንደ ሁለቱም በቃ ሰላም ይሆናሉ ይታረቃሉ ብለን እኛ ደስ እያለን ነበር። እንግዲህ ቲክቶክ ላይ እንደምታዩት አብርሽና ሩታ ትላንትና እንግዲህ በቲክቶክ ነው የመጡ፣ በቃ ፍቅር ፍቅር ይጫወታሉ ምናምን በቃ አለ አይደለ አዲስ ገና እንደተገናኙ እያወሩ ነበር። እቺ ደግሞ ሁለቱን እንግዲህ ስለተገናኙ ሩታና አብርሽ አንድ ላይ ስለተገናኙ ቪዲዮ እየሰሩ ስለሆኑ ቀስ በቀስ አብርሽ ወደ ሩታ ሕይወት እንዳይመለስ እሷ ምንድን ነው የምታደርግ። እሱ እንዳይጎዳ አልፈልግም። እሱ ደግሞ ለአንቺ ብሎ ነው የመጣው። እስከምትወልጅ ድረስ ከአንቺ ጋር ይሆን። አንቺ ምን አገባሽ? ምን አገባሽ? ምን ቤት ነሽ? እኔ እውነት ለመናገር ይህን የተረዳው ማለት ነው። ሁለቱ አርብሽና ሩታ አንድ ላይ እንዳይሆኑ አትፈልግም ልጅቷ ማለት ነው። ከዚህ መረዳት ትችላላችሁ። በእናንተ ቤት ሄርሜላ መልካም ሰው ናት፣ ሁለቱን አንድ ለማድረግ ትሞክራለች የምትሉ ሰዎች ተሳስታቸዋል። ሩታና አርብሻማ ሰሞኑ አንድ ላይ አይደለም ቪዲዮ እየሰሩ ያለው በዚህ ምክንያት ነው። በቃ አርብሽ ወደ ራሱ ህይወት ይመለሳል ብላ ፋርታ ምን አደረገች፣ ሁለቱን ለማጣላት ማለት ነው ለምንድን ነው እዚህ ጋር ሁለቱን ለማጣላት አርብሽ እና ሩታ ይጣላሉ እሷ ደግሞ እዚህ ጋር ትደሰታለች አርብሽ ደግሞ ከሱ ጋር ከእሷ ጋር ይሆናል ማለት ነው እንግዲህ ሪሜላ የአርብሽ ቦርሳ ናት እውነት ለመናገር ከዚህ ቪዲዮ ሁላችሁም ትረዳላችሁ ብዬ አስባለሁ እንግዲህ አርብሽ እና ሩታ አንድ ላይ እንዳይሆኑ አትፈልገውም ማለት ነው እና እንግዲህ ሰሞኑ አርብሽ እና ሩታ ሰላም ሆኖ ቪዲዮ እየሰሩ ነው ያሉ በቲክቶክም እየመጡ ነው እና እንደምታዩት እንግዲህ ይህን ፈርታ ነው መሰለኝ አብርሽ ደግሞ እንዳይጎዳ አልፈልግም። የእሱን ደስታ ነው ፈልጎ። ምን አገባሽ ምን አገባሽ ሩታ ያለችው ልክ ናት። እውነት ለመናገር ከዚህ በፊት ብዙ ነገር ተናግሬሽ ያለው ውጭ ያልኩሽ አሁንም አለሽ የኛ ህይወት ውስጥነሽ ነሽ አንቺ ምን አገባሽ እያለችሽ ያለሹ ማለት ነው። አንቺ አይገባሽም እንጂ ምን አየት ናት እጂ የምሬኑ፣ እምላችሁ። አረ ምን አይነት ናትቺ! የሴት አሰዳቢ አንቺ፣ የሜዳ ሀያ ነሽ። ጌታው እንዴት እንዳስጠላች ወቅን ያልሽኝ ማለት ነው። እና ሁሉ ነገር ማለት ትልካለ። በቃ የእናንተ ህይወት እኔ ነኝ የሚኖርላቸው ነው የቀረሽ፣ እንጂ ሌላ ምንድን ነው የምትፈልጊ? ይደብራል እኮ እውነት ለመናገር። እንግዲህ ሩታ እሷን ስታየው ነው የምትናደደ። ሄርሜላ ስታየው ነው የምትናደደ። በቃ ይሄ ሄርሜላ ማየት አትፈልግም ስጀመሩ ሩታ ደግሞ ጥፋት አለባት። ነይ ስትባል ለምንድን ነው የምትሄደው? ለምንድን ነው ራስሽ ነታስከብር? በቃ በራስሽን ሀያ አራት ሰዓት ሶስት ቪዲዮ ብትለቅ ችግር የለብንም። በቃ በሰው ቤት አትምጪ፣ ነይ ሲባልሽ አትይ። እውነቴን ነው የምላችሁ። ይሄው ዛሬ ሁለቱን አጣላችሁ ገባችሁ። እሷ ግን በቃ ከአብርሽ ጋር ነው መሆን የምትፈልገው። አብርሽ ደግሞ እሷ እኮ አትፈልግም፣ አትፈልግም ሩታ ለማስጠቀር ሩታ ለማሰደብ ነው የእሷ ሀሳብ ማለት ነው። ገባች ሩታ እንብ ብለኛለች ለምኛት አለ እንብያለችም ብሎ በሰው ሩታ ማለት ሩታ ማስ ምንድን ነው የምትባለው? አይ ጉድ እኮ ነው። ሩታ ለማሰደብ ነው እሱ

እውነት ለመናገር ሄርሜላ እውነቱ አብርሽና ሩታ አንድ ላይ እንዳይሆኑ አትፈልግም። ያው ሰሞኑ ቀንታ ነው መሰለኝ። አብርሽና ሩታ ሰሞኑ እየተሳሳቁ የተገናኙበት ቦታ ትዝ ያላቸው እያወሩ ነበረ። በዛ ቀንታ ነው አብርሽ በቃ እራሱ የድሮ ህይወቱ ላይ

የቅናት መሳስ የተወጋ ይሁን በጣም ምጥቀ ነው። ትላንትና ይሁን ለመናገር ያርሽ ልጅ መሆኑ ትናንትና ያየው ማለት ነው። ቤተሰብ እንጃ በቃ ስራው እንደ ሕፃን ነገር ነው እውነት ለመናገር ስለዚህ እንንጃ እኔ ባልኖር በምን ታረጋግዛለሽ ነበረ እኔ ባላገባሽ እንዴት ታረጋግዛ እንዴ ይሁን ትቀጥላል እኮ ካላንተ እንደዚህ ምድር ላይ የለም። ይሄን የገረመኝ አንደኛ ነገር ብቻ ሔርሜላ እኔ ምንም ደስ አላለችኝም። አሁን ውልቅ ብለሽ ብትወጪ ጥሩ ነው። ለምን ተከትለሽ እንዳመጣሽ አላውቅም። ሆነን ለመናገር ው የቡታያራ ልጅ እንደሆንሽ እናቃለን። በእርግጥ ለምን ተከትለሽ መጥተሽ፣ አብርሽ እንግዲህ ለሩታ ብሎ መጣ። አንቺ ምን ቤትሽ ወንዱን ተከትለሽ የምትመጪ፣ ባለትዳር ወንድ ተከትለሽ የምትመጪ ላይ ምንድን ነው ምን አገባሽ? ስለ ሁለቱ መታረቅ ምን አገባሽ? ከዚህ በፊት እኮ ሩታ ውጭ ውጪ ልን ከኛ ህይወት ብለሻለች፣ ስንቴ ተናግረሻለች። እሺ በቃ ለእናንተ ሁሉም ነገር ርግፍ ብላ ወደ ብታያራ መጣች። እሺ ሩታ አሁን ልትወልዳ ትንሽ ጊዜ ነው የቀረ። እንግዲህ አብርሽ ግዴታ ስለሆነ ሩታ እስከምትወልድ ድረስ እሱ ሩታ ጋር መሆን ስለፈለገ ነው የመጣ። አንቺ የምን ተከትለሽ ለምንድነው የምትመጭ? ምን አገባሽ አንቺ በሰው ህይወት አረ፣ ምን አይሄድ ሴት ናት ይህች! የሴት አሰዳቢ እንዳንቺ ባለጌ ሴት ወራዳ ሴት እኔ አይቼ አላውቅም። እውነት ለመናገር አይን እየወጣ አይቼ አላውቅም እንዳንቺ ማለት ነው። እና አንቺ እኔ እንጃ፣ ፈጣሪ ልቡና ይስጥሽ። ከሰው ህይወት ብልቅ ብለሽ ብትወጪ ጥሩ ነው። እኔን እናንተን ህይወት የሚመራላቸው ብቻ ነው የቀረሽ ማለት ነው። እና እባክሽ ወዲያ ብትመለሺ፣ የሰውን ህይወት አትበልብጪ። በቃ ውጪ፣ ውጭ አትጠቅሚም። አስቀላሽን እውነት ለመናገር ለማናገር ምን ትመስላለች እቺ የሜዳ ሀያ ሀያ ነሽ እውነት።